በራሳችን አቅም አይደለም፣ በራሳችን ችሎታ አይደለም። ስሩ ክራይስት በክርስቶስ ለው ቃል ደስ ይለኛል። ኢየሱስ ጌታ ነው። ነገራችን ሁሉ ያለው በክርስቶስ ውስጥ ነው። አሜን። አውር ኤቭሪቲንግ ኢዝ ዜር ኢንሳይድ ክራይስት። እግዚአብሔር በልጁ ጠቅሎታል። ሻባጋስ ፓቱስ ካታላ ማሻታያ ጂላካ እግዚአብሔር በልጁ በክርስቶ

በትምህርት ቤት ታሸንፋላችሁ፣ ታሸንፋላችሁ፣ በሁሉ ላይ ትገዛላችሁ። ግን መንፈስ ውስጣችሁ አስቀምጧል። ያትናልማሸለፍ መንፈስ ውስጣችላል በልጆቻች ውስጥ ይህ መንፈስ ተቀምጧል። ድል እናደርጋለን። ክብር ኢየሱስ ይሄ በ

ነገር ግን በክርስቶስ ሁል ጊዜ ብዛት ላኪነት እያዞረ ለሚመራል የእውቀቱንም ማዕዛ በእኛ መካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን ይላል። ሃሌሉያ። ጳውሎስ ይህን እያሰበ ያመሰግናል። ክብር ለይህ። ጳውሎስ ለምን ታመሰግናለን? ድል እያደረገ በየስፍራ ለሚያዞረ፣ ድል እያደረገ በየቦታው ለሚያዞረ

ከድል ይጀምራል። ልጆች ከድል ነው የሚጀምሩ። ከማይሸነፍ ይጀምራሉ እያሸነፉ ከዛ ይቀጥላል። ኢየሱስ ጌታ ነው። ከድል ነው የምትጀምሩ ልጆች፣ ከድል ይጀምራሉ። ኢየሱስ ያድናል። በጣም ውደቃ

ማቶክሌ ሳይሆን በእነ እንትና ሳይሆን በክርስቶስ ከሆነ ይችላላችሁ። በማንም ሳይሆን በክርስቶስ ከሆነ ይቻላል፣ ይቻላል። ብዙ ሰዎች እኮ የሚደክሙት በራሳቸው አቅም አችሉ። በራሳቸው አቅም ብዙ ሰው ሲደክሙ ታላችሁ፣ ይደክማሉ። ብዙ ሰው ኢየሱስ አልገባቸው በየገዳሙ

የደከመ ህይወት እንዲኖር ጌታ አይፈልግም የተጎሳቆለ ህይወት እንዲኖር አይፈልግም እሱ ጨርሶታል እሱ ስለቶታል አጠናቆታል ዋይ አንተ ለምን ትደክማለህ ለምን ትደክማለሽ ስሙ ክራይስት ነው በክርስቶስ ነው ድል ያለ በክርስቶስ ነው መውረስ ያለ በክርስቶስ ነው የምንቀበለው ጂሱስ ክራይስት ኢየሱስ ባካቱ ጌታ አሜን ኢየሱስ ኃይል አለው በሱ ነው ኃይል በሚሰጠን

እዚያም በልጁ እንድንችል አደረገ ዋው አይገርማችሁም እኛ የማንችለውን እንድንችል አደረገ በማን በክርስቶስ የማንችለው እንድንችል አደረገ በማን በክርስቶስ እኔ ደካማው እንድችል አደረገ በማን በክርስቶስ በልጁ ብርቱ አደረገ እንድንችል ዋው ማን ገመተን እዚህ ትመጫለሽ ብሎ ማገመተ? ትኖራለሽ ብሎ ማገመተ? እዚህ ለመለስሽ ማንም የገመተ የለም። ግን በክርስቶስ ግን በክርስቶስ ማንም አገመተ። ግን በክርስቶስ ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ። ዋካታር ከማታሪያ

መንፈስ የሚያወጣቸው መንፈስ የሚያስገባቸው በመንፈስ ሊድ የሚደረጉ እነሱ የእግዚአብሔር ልጆች ናቸው። ኢየሱስ ጌታ፣ ይህ በመንፈስ የሚዳመጡ በመንፈስ የሚወጡ በመንፈስ የሚገቡ እነሱ የእግዚአብሔር ልጆች ናቸው። እሱ የሚመራችሁ ከሆነ እሱ የሚያወጣችሁ ከሆነ እሱ የሚያስገባችሁ ከሆነ ዋው ዋው የድል ሕይወት ትኖራላችሁ። ሕይወት የድል ይሆናል። ኑሯችሁ እድሜ ይሆናል። ኢኮኖሚውን ድን ታደረጋለሽ። ፋይናንሱን ድን ታደረገዋለሽ። ፕሬስ ጋድ ድን ታደረጊዋለሽ። ዋው ለብዙ ሰዎች የከበለው ህይወት ለአንቺ ቀላል ነው የሚሆ አንቺ ጀመሽ ከድን ነዋ። ልዩነት ጀመ ከድን ነው እነሱ የጀመሩት ገና ድል ለማድረግ ነው የጀመሩት። እኛ ግን የጀመርነው ከድል ነው። ክርስትና ድል ከማድረግ አይጀምርም፣ ከድል ይጀምራል። ልዩነት አለ። ዋው! ለእነሱ ሲከብድ፣ ላንቺ አይከብድም። ላይፍ ላንቺ ቀላል ይሆናል። ቢኮዝ ላንቺ የጀመርሽው ከድል ነው። ላይፍ ኢዚ ይሆናል ላንቺ። ላይፍ ላንቺ ቀላል ይሆናል። ቢኮዝ ከድል ነው የሚጀምረው። ስሙ ክራይስት ነው ኢየሱስ

ዓመት ልትውልኮ አለቆችን ስልጣናትን ድል አደረገ። ኢየሱስ ጌታ ነው። ድል አደረገ፣ ድል አደረገ ስላችሁ። ድል አደረገ። እና ከዚህ በኋላ እኛም የዚህ ድል ተካፋዮች ነን። አንቺም የዚህ ድል ተካፋይ ነሽ። እኔም የዚህ ድል ተካፋይ። እሱ ድል በማድረጉ እኔ እና አንቺ ከድል ነው ምጀምራ